አግታታለም አዎ፣ ኮላ ለምንድን ነው ነው? እዚህ ጋር ነው ነጥብ። ስለዚህ ልጆቿን እኔ ጋር የሆነ ነገር አድርግብሻለሁ እያልካት አሁን ሽምድምድ አድርጋ አስቀምጣታለሁ። ከአቡሽ ጋር የሚያገናኘን ብቻ ስራ ነው የምፈልገው። እኛ ቤት ነበረ፣ እዚሁ አዲስ አበባ። እንዴት ነው ያገኘሁት? አምስት ደቂቃ ነው ቆየው ነው ከኔ ቤት ወጥቶ ተመልሶ እስኪገባ። በዛ መሃል አንስተሽታል። እኔ ጉዳዩ ላይ እንዳለውበት ካወቅክ እንኳን እንዴት አልፈራህም? ነው እንደዚህ ትደርሰብኛለህ? በቃ በጣም ትልቅ ብር ነው ያቀረብህ። እሺ፣ ገንዘቡን ማን የሰጠህ? ይኸውልህ፣ ከዚህ በኋላ እንድትዋሸኝ አልፈልግም። እየሰማኝ ነው አይደል? እዚህ በሚታዩት አናትህን ነው የምሰባብርልህ። ታውቃለህ። ጫካ ውስጥ ነው ያስቀመጥከው? እሺ፣ አቡሽን ያስቀየም ቦታ ላይ ያስኬን ቦታ ላይ እዛ አለ ነው የምትለኝ? አቡሽን እንድትከታተለው አቡሽን እንድታገተው እና አቡሽን አብረህ እንድታቆየው ያደረገህ ማን ነው? ስም ብቻ ነው የጠየቁህ። መጠይቀህን ጥያቄ ብቻ ነው እንድትመልስልኝ ነው ፈልገው። እንዴት ብዬ ልንገረ እሱ አሁን። እሺ አንተ ታድነኛለህ ከሰውዬው? እኔ አላድነውም። ስሙን ከነገርኩ ይገለኛል፣ እና እኔ ደግሞ ታውቁምኩ እዛም ብትሄድ ሞት ነው፣ እዚህም ሞት ነው። ሌሎች ልጆች አውጥተው ይዘውት ሲሄዱ አዩ። እነማን ናቸው የሚያ እነማን እንደሆነ ግን አያቁም። ማን የወሰደው ወሰደው ብላቸው አናውቅም አሉኝ። ስለዚህ አሁን አቡሽ ያለበትን ቦታ አላውቅም ያልከኝ፣ ገንዘቡ በጣም አጓጓል። የእሷ ማለት ነው እሷ ላቧን ጠባ አድርገ። ምናልባት የየቲም ልጆች ይዛም ሊሆን ይችላል። እኔ ባለቤቷ ሞቶ የምታሳድጋቸው ልጆችን ምናምን ይዛም ሊሆን ይችላል። እሱን እያወቅህ አንተ ከነ ልጆቿ ጎዳና ልጥላት ገንዘቡን ወሰድክ ነው? ረሃብና ጥማት እንዴት ይዞሃል? አስፈላጊ ከሆነ ከዚህም በላይ ከዚህም በላይ የሰው ልጅ በጣም የሚፈራው ነገር ምንድነው? ዘይት የተጠበሰ ዘይት ምናምን ሲቃጠል ነው። እንደሱንም አደርግሀለሁ። በአሲድ ምናምን ሲቃጠል ነው አይደል? በጣም የሚፈራው እሱንም ቢሆን አደርግሀለሁ። ስለ አቡሽ እስካልነገርከኝ ድረስ ማለት፣ ስለ አቡሽ ያለበትን ቦታ እስካልነገርከኝ ድረስ የሚደረገውን እያንዳንዱን በደላ አንተ ላይ አደርግብሀለሁ። እየሰማኝ ነው። ይኸውልህ አሁን እሱንም አትፈልግ ከሆነ አሁን አቡሽ የት እንዳለ እንድትነግረኝ ፈልጋለህ። ያ ነገርኩኝ ሳይ እየሳማሁህ እኮ እየሳማሁህ። ከዚህ ቀደም እንተዋወቃለን አይደል? አንድን ኬዝ ይዤ ሳልጨርስ እንደማልተው ታውቃለህ። ስለዚህ ይህንንም ኬዝ ይዤዋለሁ። ኬዝ አይደለም ይሄ፣ የቤተሰብ ጉዳይ ነው። ወንድሜ ነው። በተደጋጋሚ ነግሬያለሁ። ወንድሜ እንደሆነ እየነገርኩህ እንኳን ከፍትረኛ አልፈሃል። አሁን ደግሞ ሌላ ነገር ምናምን ለማሰብ በፍጹም እንዳታሰብ። በዛ ላይ አሁን ጥይ ስተኩስበት በቪዲዮ ተይዛል እሱ ራሱ ዘብጥያ ረጅም ጊዜ እንድትቆይ ነው የሚያደርግ ገብቷል አይደል ልጇን በህይወት ይኑር ይሞት አይታወቅም ረጅም ጊዜ ሀኪም ቤት ሳሄድ ለረጅም ሰዓት ደሙ ፈሷል ሊሞት ራሱ ይችላል ገብቷል ሀሳቤ ስለዚህ ያው ምንም የምታመልጥበት መንገድ የለም የኔ እጅ ላይ ነው ያለው ወጥመሬ ስር ዘው ብለህ ለማድረግ ጥሩ ጥያቄ ነው ምን ማድረግ አለብኝ እንደ ተማረ ሰው ስናወራ እንደዚህ አይነት ጥያቄ ነው መጠየቅ ያለብህ። ሌላ የሚጠቅሙንም አይጠቅመንም ዝም ብለህ ከምትለፈልፍ እንደዚህ አይነት ውሃ የሚያነሳ ጥያቄ ማንሳት። አሁን እኔ የምፈልገው አቡሽ ያለበትን ቦታ ብቻ ማውቅ። አቡሽን አገናኘኝም አልልህም፣ አቡሽን ይዘልኝ አልልህም። አቡሽ ያለበትን ቦታ ብቻ ለን መጠቆም። እኔ በማገኘው መንገድ ሂድ አገኘዋለሁ። አንድ ነገር ልንገርህ፣ እሺ። እኔ መጀመሪያ ናዝሬት ነበርኩኝ እኔ አቡሽ የት እንዳለ ነው እኔ፣ ስለአንተ ታሪክ መስማት አይደለም የምፈልገው። አቡሽ የት ነው ያለው? መጀመሪያ እሱ መልስ አልፈልግም፣ አልፈልግም እኔ ናዝሪት ምናምን ሄጄ ምናምን ብለን እንድትጀምርልኝ አልፈልግም። መጀመሪያ አቡሽ የት እንዳለ ብቻ ነገር፣ ከአቡሽ ጋር የሚያገናኘን ብቻ ስራ ነው የምፈልገው። አቡሽን ያገኘሁት እኔ ነኝ። እሺ ቆንጆ። እኛ ቤት ነበረ፣ እዚሁ አዲስ አበባ። እንዴት ነው ያገኘኸው? አምስት ደቂቃ ም እኮ አይሆንም እኮ ከኔ ቤት ወጥቶ ተመልሶ እስኪገባ በዛ መሀል አንስታችቶታል። የተከተላችሁ ነበር ማለት ነው። በቃ መጀመሪያ መከተል አለብህ። እንደዚህ አይነት ነገር ስትሰራ የት እንደሚገባ የት እንደሚወጣ የት እንደሚዝናና ምናምን መከተል መቻል አለብህ። ዝም ብለህ ብድግ አድርገህ አትሄድም። ስለዚህ ማን ያውቀዋል ማን ያውቀውም ማን ያለ ያገዝለት ይችላል ሊያገዝለት አይችልም የሚለውን ነገር ማወቅ መቻል አለብ። ያንን ነገር አጠናል። ከዛ በኋላ በቃ እየተከተላችሁ ነበር ማለት ነው? አዎ ተከታትለነዋል። እኔም ነበርኩኝ እኮ አጠገቡ ስለዚህ ከሞጆ ጀምሮ እሱን ተከትላችሁ የመጣችሁት ማለት እሺ። እና ታዲያ ማለት ከኔ ጋር ከዚህ ቀደም እንደምንተዋወቅ ታውቃለህ። ቢያንስ እኔ ጉዳዩ ላይ እንዳለውበት ካወቅ እንኳ እንዴት አልፈራህም ነው? እንደዚህ ገንዘቡ በቃ በጣም ትልቅ ብር ነው። ከዚህ በኋላ እንድትዋሸኝ አልፈልግም። እየሰማኝ ነው አይደል? በሚታዩት አናትህን ነው ሰባብርልህ ወደ ጉዳያችን እንገባለን። እሺ ደቅቅ ያለው ምንም አለከውህም አለከውህም። እኔ እንደው ምን አይነት ስሜት ምን አይነት ሞራል እንዳለኝ በራሴ የምናደድበት ነገርም እንደሆነ ታውቃለህ። ተለቅ ያሉ ሰዎችን ሳገኝ የምራራበት ነገር ነው የሚያናደኝ። ለአንተ መራራት አልነበረብኝም ታውቃለሃ። እማል ወዶ ባህሪዬ እንድታስተውሰኝ አልፈልግም። እየሰማኝ ነው ስለዚህ ይኸውልህ አሁን አቡሽን እንድትከታተለው አቡሽን እንድታግተው እና አቡሽን አብረህ እንድታቆየው ያደረገህ ማን ነው? ስም ብቻ ነው የጠየቁህ። መጠይቀህን ጥያቄ ብቻ እንደት መልስልኝ ነው እፈልገው። እንዴት ብዬ ልንገርህ? እሱ አሁን እሺ፣ አንተ ታድነኛለህ ከሰውዬው? እኔ አላድነውም። ስሙን ከነገርኩህ ይገለኛል። ይህም እና እኔ ደግሞ አልተውህም እኮ። እዛም ብትሄድ ሞት ነው፣ እዚህም ሞት ነው። እኔ ለአንተ ምንም የምቆረቆርበት ምንም አይነት ስሜት የለኝም። ምርጫ ምርጫ ምንድን ነው? በነግረህ መሞት አለው ባልነግረህ መሞት አለው። ምንድን ነው የእኔ ምርጫ ምንድን ነው እዛ ምናልባት ላትሞት ትችላለ፣ ላያገኝህ ይችላል። እኔ ጋ ግን ትሞታል። እኔ ጋ እንኳን ባትሞት እድሜ ልክ የምትበሰብስበት መረጃ እጅ ላይ አለ። እጅ ከፍንጅ ስተኩስበት ትከሻውን ስትመታው የሚያሳይ ቪዲዮ ያለኝ እሱ በቂ አይደለም? አንተን መቅመቅ ለመክተት በቂ ነው፣ አይደለ? ይፈቃላቃሉ እኮ። ስለዚህ እሱ የማትፈልግ ከሆነ እኔ መተባበር ነው ያለብህ። እስር ቤት ገብቼ የማይለቀኝም ሰውየው፣ እጁ ረጅም ነው። እሺ። በቃሽ አንድ ነገር ላይ እንስማማ። እኔ እጠብቃለሁ፣ ከሰውዬው እኔ እጠብቃለሁ። አየለ ነው አየለ። አዎ አየለ ነው። እርግጠኛ ነህ? ሆሆ በቃ የመጣ ይምጣ፣ የመጣ ይምጣ። በቃ ከገደለም ይግደለኝ። በቃ አየለ ነው ይሄንን እድል የሰጠህ። ይግደለኝ፣ በቃ ከገደለ። እስቲ ስለ አየለ ምን ያህል ታውቃለህ? ማለት በዚህ ልክ እንዴት ልትፈራዎች አልክ? ከዚህ ቀደም ብዙ ያሰራ ስራ አለ። ይሁን እንድታሸኝ አልፈልግም መጀመሪያ ስንተዋውቅ እኔ እኮ ቅድም ናዝሬት ነበርኩ እንደዚህ ምናምን ያልኩ ታሪኩን ልነግርህ ነበርኩ። ከዛ በፊት ምን ያህል ሰርተሃል ምናምን የምትለውን ነገር እሱን ለመናገር ነበር። ቅድም ታሪኩን ልጀምርልህ ስል በቃ እንትን አልከኝ፣ አፋፌን አልከኝ። እሺ፣ ቀጥል። የባጥ የቆጡን ምናምን አውርደ ምናምን ነገር እንድትለፈልፍብኝ ስላል፣ ምንም አይነት የባጥ የቆጥ የለውም። አለቀ እኮ በቃ። አሁን ምን ከዚህ በኋላ ምን ነገር የሚደበቅ ምንም ነገር የለውም። ናዝሬት ነበር፣ ናዝሬት ነበር። ጓደኛ ነበረኝ። ጓደኛ ማለት ፖሊስ ነው። ያው ቅድም የነገርከኝ ፍሳ ነው። እሺ ፖሊስ ነው። ከሱ ጋር ወጣ ገባ የምንለው አብረን ነው። ምናምን እንደዚህ አንተ ውትድርና ነበር እኔ ወታደር ነ እሱ ፖሊስ ነው። እሺ ያው እንተዋወቃለን አንድ ከተማ ውስጥ ስለነበር ነው ማለት ያው እዛ ከተማ ውስጥ እያለን ቡናም ለመጠጣት ድራፍትም ቢራም ለመጠጣት ወጣ ገባ እንላለን። እንግዲህ ከሞጆ አዳማ በጣም እርቀት አለው አለው፣ ትክክል ነው። እሱ ሞጆ ነው የሚኖረው የነበረው ናዝሬት ላይ አብረን ነበር። በዛ ምክንያት ነው የተዋወቅ ነው። ከዛ ወዲያ ነው ወደ ሞጆ የመጣው እና እንገናኛለን ምናምን። ይህን ሰውዬ ያገናኘኝ እሱ ነው። ወንድሙን ማለት ነው አየለ፣ አየለ ነው ያገናኘኝ እሱ ነው። ከዛ አየለ ደወለልኝ። እኔ ከዛ በፊት የምሰራቸው መጥፎ መጥፎ ነገሮች ነበሩ እነሱ ምርር ብለውኝ እነሱን ነገሮች ለመተውም አስቤ ስለዚህ። ከፍስሀ ጋርም በእንደዚህ አይነት ስራ ተገናኝታችኋል? ፍስሀም እኮ እዚህ ጉዳይ ላይ አለበት፣ ጓደኛ ፖሊሱ፣ እሱ እኔ ከማስተዋወቅ ውጭ ሌላ ነገር ላይ ያለ እንኳን አይመስለኝም። በእሱ በኩል በሰውየው በኩል ሊኖር ይችላል፣ በእኔ በኩል ግን የለበት፣ ችግር የለም። እሺ፣ ከዛስ? አስተዋወቀኝ። ሰውየው ደወለልኝ። አንዳንድ ስራዎች አሉ ምናምን አለኝ። በስልክ አወራ፣ በጣም የሚያጓጓ ገንዘብ ነው ያቀረበልኝ ስንት? ብዙ ብር ነው። ይሁን ችግር የለም። ጉዳይ አይደለም። ስላንተ ገንዘብ ስላቀረበልህ ገንዘብ ያናል ጉዳይ ስቶኝ፣ ልተው ያሰብኩትን ወንጀል ሁሉ እንደገና እንዲነሳ ነው ያደረግነው። ከእስር ቤት ከተፈታ ግን ምናል ጊዜ ነው፣ ብዙ አይደለም ነው ወይስ ቤት ነው? እዛ ስር የመመላለስ አይሰለችህም? ገንዘቡ አጓጓኝ። በቃ ሰው አይደለሁ፣ እሸነፋለሁ። ተሸነፉ ካደረግኩት በኋላ ሁሌ ይጸጽተኛል። ካደረግኩት በኋላ ይጸጽተኛል፣ ግን ደግሞ አልተውም። ግን ደግሞ እንደገና አድርገው አድርገው የሚል ነገር ይመጣብኝ። ምን እንደማደርግ የት ራሴ እንደምገዛ እራሱ ግራ ገብቶ፣ ከዛ ምን ከዛ ፎቶ ላከልኝ። ይህን ልጅ አፍንና ደብቀህ አስቀምጠው አለኝ። በመልክ አላቁም፣ በስልክ ነው ማንን? አየለን አየለን። በስልክ እንዴት? የጓደኛው ወንድም ሆኖ፣ በአካል አታውቀውም? አንተዋውቅም? ተነጨራሹ ተነጭራሹ አላቁም። ስለአንተ የበፊት ስራዎች ምናምን ነገር፣ የወንጀል ታሪኮች ፍሳህ ያውቃል ማለት ነው? ፍሳህ እሱን ነገረው ነው? ፍሳህ ያውቃል፣ እሱ ለእሱ ነግሮታል፣ ለአየለ ነገረው። በቃ እኔ ግን ይህንን ነገር አላውቅም። በመልክም መጥቶ ሊያናግረኝ እንደዚህ ምናምንም የሞከረበትም የቀጠረኝም ጊዜም ደግሞ የለም። እንትን ጭራሹ በዚህ ቀን እንገናኝ እንደዚህ ላገኝ ይፈልጋለሁ አብረን ቁጭ ብለን እናውራ እንደዚህ እንደዚህ ምናምን ያለኝ ነገር የለ። መልእክት ይልክልኛል፣ ሰርዘው ይለኛል ወዲያው። በስልኬ ማለት ነው። መልእክት ይላክልኛል። ሰርዞ ይለኛል። ሰርዞ የላከልህን ቴክስቶች ምናምን ቶሎ እንድታጠፋ ያስገድድሃል። በቃ ቶሎ አጥፋው፣ በቃ ለእኔም ለአንተም ጥሩ ሊሆን ግን፣ አንተ አጥፍታቸዋል? ሁሉንም ነው ያጠፋሁት። እሱን፣ አስፈላጊ ከሆነ የምንፈልገው ነገር ከሆነ ምናልባት ሪከቨር ማድረግ የምንችልበትን ነገር እናመቻቻለን። ይቻላል እሱ። እኔ አሁን ከዚህ በኋላ ምንም የምዋሽበት ምክንያት የለም። እሱ ነው የሚሻለው። አይ አልዋሽምም። በቃ አለቀኩ፣ በቃ አለቀ። እሺ እጅህ ላይ ወደኩኩ፣ ወደኩ። በቃ ስለዚህ አሁን በቃ አንተ ወንጀልህ የሚቀልበትን ነገር ወይም ደግሞ አየለ ወደ አንተ የማይደርስበትን መንገድ እኔ ያመቻችልሃለሁ። ስለዚህ የምታውቀውን እያንዳንዱን ነገር ትነግረኛለህ። ማለት ችግር የለውም ግን ማለት ጥያቄ የሆነብኝ ነገር ሰውየው በዚህ ልክ እንዴት ላይ ያስፈራቻል። ስልክ ደውሎ እኮ ያወራኛል እኮ ሲያወራኝ አጠገብ እንደዚህ አይነት ሰው አለ አይደል፣ የእኔ ሰዎች ናቸው ምናምን ይለኛል። እንዲህ ጃኬት የለበሰ እንደዚህ እንትን ያለ በዚያ በጥግ በኩል የተቀመጠ ምናምን ይለኛል። ሁሌ እንደተከበብኩ ነው። ስለዚህ ለምን አልፈራሁም? ስለዚህ አቅራቢያ ላይ ያሉትን ሰዎች እያንዳንዳቸው ያየኋቸው ሰዎች በነጋታው ደግሞ እዚህ ጋ የለበሰው እዚያ ጋ የለበሰው ሲለኝ ደግሞ ሌላ ሰዎች ናቸው። ለምን አልፈራሁም? ታዲያ ምን አይነት ድብቅ ሰው ቢሆን ነው ይሄ ብዬ እፈራዋለሁ። ስለዚህ ለዛም ሲል ነው እስካሁን መልኩን ያላሳየ ማለት ነው። በቃ መልኩን እኔ አይቼውም አላውቅም ከነጭራሹ። እኔ ግን አውቀዋለሁ፣ አይገርምህም? እኔ እንጃ በደንብ ነው የማውቀው። እና ደግሞ አንተ እንደምትለው አይነት ጀግና ሰው አይደለም። ልፍስፍስና ሽንታም የሆነ ሰው ፈሪ፣ አሃ ፈሪ ማለት ነው። በፈሱም ይደነግጥ። ያለውን ደግሞ እኮ ይከፍላል። ደግሞ ለምንድነው ማግተው ብዬ ስጠይቀው እራሱ እሱ አንተን አይመለከትም? ገንዘብህን ውሰድ ልጁን ደብቅ ውሰድና ችግር የለም ስለሱ የዚህን ያህል ሙገሳ ከሰማህ በቂ ነው አሁን አቡሽ የት እንዳለ ንገረኝ አሁን አትሽከረከርብኝ ዝባዝንኬ ምን መስማት አልፈልግም በቃ ጫካ ውስጥ ነው ያስቀመጡት አቡሽን የት ቦታ ላይ እዛ አለ ነው የምትለኝ የት አለ ቆይ ልነግርህ ነው ስማኝ እዛን ያስቀመጡት እዛ አስቀምጬው እያለ ያ ማነው ነው? አኗዋር ነው። ማን ነው የሚባለው? እሺ። እሱ መቶ እንትን እየተከታተለን በነበረበት ሰዓት ላይ ተደወለ። እሺ። ሰዎች እየተከተሉ ሆኖ አለኝ። እሺ። ከዛ እኔ እኔ ልጆች ደግሞ አሉ ከኔ ጋር የሚሰሩ ማለት ቀድመ ያየናቸው ናቸው፣ ቀድመ ያየናቸው። እሺ። ከኔ ጋር የሚሰሩ ልጆች አሉ። አሁን እነሱን ሂዱና ቶሎ ብላችሁ ከዛ አውጡትና ሌላ ቦታ ውሰዱት አልኳቸው። ኦኬ። ስለዚህ አየለ ለአንተ መልእክት ላከ። አንተ ደግሞ ለነሱ መልእክት አደረስክ። ቦታ ላይ አልነበርኩኝም። ትእዛዝን ያስተላለፍኩት እሺ። ልጆቹ ተሯሩጠው እዛ ሲደርሱ ግርግር ነበር። ሌሎች ልጆች አውጥተው ይዘውት ሲሄዱ አዩ። እነማን ናቸው፣ እነማን እንደሆነ ግን አያውቁም። ማን የወሰደው ብላቸው፣ አናውቅም አሉኝ። ስለዚህ አሁን አቡሽ ያለበትን ቦታ አላውቅም እያልከኝ ነው? ምንድን ነው? እንደዛ ነው አሳብ። እዚህ ድረስ ነው የማውቀው። ቆይ ቀልድ ነው እንዲጀምር? ቀልድ አይደለም፣ እውነት። ስለዚህ የአየለ ሰዎች ናቸው ድጋሜ ያዙት ነው? እኔ እንደዛ ነው የማስበው። የአየለ ሰዎች ሁልጊዜ እኔ እንደሚከታተሉኝ፣ አቡሽ ያለበትንም ቦታ ይከታተላሉ ብዬ አስባለሁ። አየለ አሁን በዚህ ሰዓት ላይ አንተ እኛ ቁጥጥር ስር እንደሆንክ ያውቃል? አቅ እሺ፣ ጥሩ ነው እንግዲህ አየለ በእኛ ቁጥጥር ስር እንደሆንክ የማያቅ ከሆነ እኛን ትተባበረናለህ፣ እኛ ደግሞ አንተ እንተባበረሃለን። ትስማማለህ? አለበለዚያ ግን እኛን ትንሽ ለማጭበርበር የምትሞክር ከሆነ እኛ ላይ የሆነ ሸፍጥ፣ ሴራ ምናምን ለመስራት የምታስብ ከሆነ ግንባረን ነው በተንልህ። ታውቃለህ አይደል? አሁንማ ሰው ስገል እኮ አየኸኝ እኮ ካሜራ ላይም ቀረጽከው እኮ በቃ ከዚህም በላይ ደግሞ የበፊት የወንጀል ታሪኮችህን እንዲህ የዘረዘርኩኝ ያመጣብህ አሉ አስፈላጊም ከሆነ ነው የምልህ ገብቶ ዋል ሐሳቤ። ስለዚህ እንደዛ እንዳይሆን ደግሞ ማለት ነው እኔ አድርግምልህን ነገር ታደርጋለህ። እስከዛው ድረስ ግን እዚህ ቁጭ ብለህ ትጠብቀኛለህ። አስፈላጊ በሆነ ሰዓት ላይ እየመጣውኝ ነግራሃለሁ። አስፈላጊ የሆነ ነገር ሲደውልልህ አንተ ኖርማል እንደሆን እዚህ ሰዎች እዚህ ጋ ማላመንኩም ስልክን ኦፕን ክትክፍት ታርገዋል። ከዛ በኋላ ለሚያወራ ነገር እንዳለ ምንም ሳትደናበር ሳትፈራ በትክክል ታወራዋለህ። መፍራት ካለብህ እኔን ብትፈራኝ ነው የሚሻለው። ገብቶሃል አይደል? እሺ። ግን ደግሞ ግራ የገባኝ ነገር ቅድም ልጁ ምንድን ነበር ሲል የነበረው? በእርግጥ አንተ ሄደህ ነበረ? ቆይ ስለምን እናት ምናምን ነው የሚያወራው? አንተ እናቱን አገተበታል። የምን እናት የማን አላውቅም። ስም ሲጠራ ነበረው። አላውቅም እኔ ስም ነው አላውቅም። ብቻ ከአንተ ጋር ሲሰራ የነበረው ከእነሱ ስራ አንዱ። እናቱ አንተ እጅ ላይ ነ ያለችው። አቤት የምሩ ነው ሲያወራ የነበረው ተናገር። እናቱ አንተ ቁጥጥር ስር ነው ያለችው። ይሄውልህ፣ እንዳትዋሸኝ። ማን ነው የትኛው? እንዳትዋሸኝ በጥይት የመታው ሱን ሊናገር ሊያጋለጥ ሲፈልግ ነው እ ይሄንንም አለሞተም። ስለምን ማነው? ደሞ አለሞተም። ጥይት የመታው አለሞተም፣ ግን ረጅም ሰዓት ደሙ እየፈሰሰ ነበር። አለሞቱም። እሺ ምንድን ነው ከሱ ጋር ያለ ታሪክ ነው ወይስ በእናቱ እያስፈራራ ነው? ስራ መታሰር ነው? ምንድነው? ምንድነው? ተናገረ። ምንድነው? ይዘጋ ደግሞ ይሄ ታሪክ ለአንተ ምን ይጠቅምሃል? አልኩ አስፈላጊ ስለመሰለኝ ነው የጠየኩህ። አንተ ሌላ ነገር ትፈልጋለህ? ስለወንድምህን ነው ሌላ ነገር ትፈልጋለህ ነው ወይስ በየደቂቃው እንድመጣ ነው የምትፈልገው? መታኝ እኮ በቃ እስከ እስከ ጠገብ ድረስ እኮ መታኝ። አልተገብ ገና ነው ይጎላ ለዛ ነው መሰለኝ አላስፈላጊ ጥያቄዎች እየጠይቀኝ ያለ ለምጠይቅ ጥያቄ ዝም ብለ መልስ ስጠኝ። አላስፈላጊ ቢሆን ኖሮ ነው ራስ ቀድሞውንም አልጠይቀህም ነበር። ስለዚህ አስፈላጊ ነው ብዬ ስላመንኩኝና ስለጠየቁ ዝም ብለ መልሳለ። ገባ። አሁን ንገሪ ምንድን ነው ጉዳዩ? ናዝሬት ቡና ቤት ነበራት። አዳማ ማለት መሸታ ቤት፣ ያው ቢራ ቤት ምናምን። ከስራ ስንወጣ ያው እዛ ላይ ምድብተኛ ነበር፣ እዛ እየሄድን እናመሽ ነበር። አጋጣሚ ነገር ሆነ፣ በቃ ወደድኳት። ይህን አቡሽ እናትን ማለት ማን ነው? ይህን አቤል ነው ያልኩኝ፣ የአቤል እናት ማለት ነው። የአቤል እናት ወደድኳት። እና ጠጋ እያልኩም ሳወራት ምናምን እንደዚህ ቆየሁ። ሁለት ጠጪ፣ አንድ ጠጪ ምናምን እያልኩኝ በዛ ተግባባን። በጣም ቅርብ ለቅርብ ሆነ። እሺ፣ ምንም እኮ አላደረኩም እኮ ነው ወይስ እንድመጣ ነው የምትፈልገው? አሁን አሁን ወደ ጉዳይ ግባ ነው። ቀጥታ ተናግረው ተግባባን ገፍትረኛ ለግሪን ወለም ታዚዘ ወለም እያለኝ አያውን እስከመን በተራሱ በጣም እያመመኝ ነው። አስሪ ምንቆራጥጦ ለዛ ተግባባን። ከዛ በኋላ ያው ያው እንደ ፍቅር አይነት ነገር አልሬዲ ተጀመረ። እሺ ያኔ ልጆች ነበሯት? አታረል መቼ ነው የተፈጠረው? አስራ አምስት አስራ አራት ስለዚህ አሁን የሀያ ምናምን አመት ልጅ ይመስላል። የቅድሙ ልጅ እና ልጆች ነበሯት ነው ከዛ ፊት። አዎ፣ ግን ባል ይሙት ይኑር፣ እኔም አልጠየቅኳትም፣ እሷም አልነገረችኝ። በኋላ ላይ እኔ ያው ወታደርነት ኑሮ ያው ታውቃለህ፣ በጣም ሲሪየስ ነው፣ በጣም እንትን ነው። ወደ አዲስ አበባ መጣሁኝ። እዚህ መኖር ጀመርኩ። ከዛ በኋላ እዚህ መኖር እንደጀመርኩኝ ደውዬ፣ ከዛ አሰራዋት እና ያንን እዛ ያለውን ነገር ሸጣ እዚህ አሪፍ ቢዝነስ መስራት ትችላለች፣ ስራ አለው፣ አንቺ የምታቂው ሙያ ስራ አለው፣ እዚህ ነይ ብዬ አስጠረዋት አዲስ አበባ። ምን አይነት ክፉ ሰው እንደሆንኩኝ ማለት ሸጣ እኔን አምና ሙሉ ንብረቷ ማንኪያ አልቀረም፣ ሸጣ መጣች። ገንዘቧን ይዛ እኔ ቤት ገባች። ተከራይቼ ነበር፣ ቤት ተከራይቼ ነበር። ይህ ነው ቤቴ ብዬ አስገባለሁ። አሁን ወደ ጉዳዩ ለምን ትገባሉ፣ ሙሉ ታሪኩ መናገር ታሪክ ነገር ሆኖ ሳለ ግን፣ ወደ ጉዳዩ ያው አስገባኋት። ከዛ በኋላ ያው እዛ መኖር ጀመርን። ያው እኔም ብቅ ትልቅ እላለው ምናምን። በኋላ መጨረሻ ላይ የያዘችው ገንዘብ ደግሞ እንደገና እኔ ሆዳም ነኝ፣ በቃ ሆዳም አጓጓኝ። እሱም ዛሬ ነው የምታውቀው፣ በፊት ምን ይሳቀ ጀምሮ ሆዳም እና ከርሳም ምንድነው በፊት ለጥቅም ለገንዘብ ስትል ማትሸጥ እናትህንም ቢሆን ትሸጣል፣ ቤተሰብ ምናምን እንደማትል ነው። እኔ ማቅ አጓጓኝ፣ ገንዘቡ አጓጓኝ። ዛሬ ወንጀል ስትሰራ በአደባባይ ላይ በካሜራ ስለትያዝክ ብቻ ታወቀህ ነው። እንደዛ ነው ይመስል። እሺ ታሪክ እንቀጥል። ገንዘቡ በጣም አጓጓኝ፣ የሷ ማለት ነው። እሷ ላቧን ጠባ አድርጋ ምናልባት የየቲም ልጆች ይዛም ሊሆን ይችላል። እኔ ባለቤቷ ሞቶ የምታሳድጋቸው ልጆች ምናምን ይዛም ሊሆን ይችላል። እሱን እያወቅ ከአንተ ከነ ልጆቿ ጎዳና ልጥላት ገንዘቧን ወስደህ ነው፣ ደግሞ ወዳት አለው። መውደድ እንደዚህ ነው? በጣም ነው የምወዳት፣ በጣም። እሺ አሁን ወደ ጉዳያችን ስንመጣ አግታት አለ ወይስ አላግጥካትም አለች? አለች ማለት አግጥታታለሁ። ለምንድን ነው? ለምንድን ነው? እሺ የቱስ? በቃ ሰባበርከኝ እኮ ተወኝ፣ በቃ እኮ። ምን ብለህ ነው አገጥታለሁ? ደሞ በቃ ተወኝ። ሰው ከተሳሳተው ነገር እኮ የተሳሳተውን ነገር ሲያወር ቢያንስ ሙትት ብሎ ነው የሚያወራው ደረተህን እና አቡሽ ማለት በኮንፊደንስ አውራ ማለት ነው እንዴ? ሰው እኮ ሲሳሳት እኮ እሺ፣ በቃ ስህተት ሲሰራ እኮ ያፍራል እኮ፣ ያፍራል። አትሊስት አታፍርም እንዴ? ስለሰራው ነገር አትጸጸትም እንዴ? ውስጤ ቆስሏል፣ በእናት ልቤም ቆስሏል፣ አካላቴንም አቆሰልከው። ትንሽ እንኳን ትንሽ እንኳን ጭንቅላት ቢኖር ላደረግከው ነገር ትጸጸት ነበር፣ ትንሽ እንኳን ማለት ነው። ደረትን ነፍተህ አዎ ትለኛለህ። ምን አይነት ጭንቅላት ነው ያለ? የምር ግን እንዳንተ አይነት ጭንቅላት ነው የሚያለኝ የሰው ልጅ። እሺ፣ እሺ፣ ችግር የለም ችግር የለም። እኔ ስሜት እየሆንኩኝ ነው። እሺ፣ ከዛ በኋላ ምንድን ነው የተፈጠረ? ቤትህ ገባች። ከዛ በኋላ ለምንድን ነው እሱን ማግኘት? እንግዲህ የምትወደህ ከሆነ አንተም እሷ የምትወዳት ከሆነ ገንዘቧ ሁለተኛ ደግሞ ገንዘቧን በተንከት ጨረስክባት ነው ወይስ ምንድን ነው? እሺ፣ ምንድን ነው ታዲያ? አልጨረስኩት። እሺ፣ ለምድን ያገትካት? ብሩን ፈለግኩት። በቃ የግሌ ብቻ ላደርገው ፈለግኩ። እየወደድካት ማለት ነው። እሺ፣ ተዛሷ አንድ ነገር ላይ ደረሰች። ትዳር እንዳለኝ አወቀች። ትዳር እያለህ ነው ከእሷ ጋር እንደዚህ ሸሽ ገረ የሆነም ስትል የነበረው? ምን አይነት ጭንቅላት እኮ እንዳላችሁ እንዲህ አንድ ላይ ጭንቅላት የሌላችሁ ማህበሮች ናም ተሰብስባችሁ ነው እንዲ ማህበርተኛ የሆናችሁት። ቆይ በምናችሁ ነው እምታስቡት? እሽሽሽ ነገርኝሽ። ከዛ በጣም ተቆጣች። ልጆቼን ይዤ እወጣለሁ ሄዳለሁ አለች። እኔ ደግሞ ያንን መፍቀድ አቃተኝ። ግድ ማድረግ የነበረብኝ ነገር እሷን ለይቶ ለብቻ ማስቀመጥ ነበር። ከልጆቿ መለያየት ነበረብኝ። ፍቅሩ አለ። ልጁ ቅድም ሲያወራ የነበረው እናቱ ሞታ እንደነበረች እንደሚያውቅ ነው። እንዴት ነው እሱን ያሰመንከው? ንገሪኝ። እሺ። ለአራት ሰዓት የሚያስተኛ መርፌ ያለ ይህንን በምንድነው ዘ ውትድርና ቦታ ነው የምታውቀው? እሺ፣ ወታደር ስለሆንኩ ይህንን ነገር ለመጠቀም በጣም ለእኔ ቀላል ነበር። እሺ። ያንን ወጋኋት። ልጆቹ መጡ፣ እያለቀስኩ ጠበኳቸው። እሱ ያየ አይመስለኝም። ልጅቷ እናት ያየችው ነው፣ እየደነዘዘች ባለችበት ሰዓት ላይ ለመናገር ሙከራ ታደርጋለች፣ እንደማትናገር ስለማቅ። ግን እኔ ምንም አላልኩም። አየ ምናምን ትላለች እሷ። ሽንሿ ማለት ነው አሁን የታመመችው። እሱ ኋላ አንጣ ነው ምናምን ብሎ ወጣ። በዛ መሀል ላይ ፌን ታረገች እሷ ማለት። እሺ ከዛ ሞተች በሚል እኔም አብሬ እየጮኩኝ እንትናሉ። ልጆችም ስለነበሩ ያኔ የቀብር ስነ ስርዓት እንደዚህ ምናምን ምናምን ብዙም ትኩረት አልሰጡት። በዛ ላይ አዲስ አበባ ነው የተወለዱበት፣ ቀያቸው አይደለም አያውቁትም፣ አካባቢ ሰውንም አያውቁም። ስለዚህ እኔ ያው እሺ፣ ገባኝ። ዞር እንዲሉ ልጅና እናትን ለመለየት ያደረግክበት መንገድ ገብቶኛል። አንድ ላይ ከሆኑ ግን እስቲል አልገባኝም ማለት ለምንድን ነው እንዲለያዩ የፈለግከው? አንደኛ እሷ ነው ወዳታለሁ። እሺ። ሁለተኛ ልጆቿን ማስፈራሪያ አድርጌ ይዤ መቆየት ስላለ። ፖይንቱ ታዲያ እዚህ ጋር ነው ነጥ ስለዚህ ልጆች ጋር ከሆኑ የሆነ ነገር አድርግብሻለሁ እያልካት፣ አሁን ሽምድም እንዳደርግ አስቀምጣታለሁ። በቃ ተቀምጣለች። አሁን ምንም ማለት የተጎዳቸው ነገር የለም። ከአንድ ቦታ ላይ አትወጣም። በቃ ልጆች ምናምን አትልም። እሷ ትላለች እና በምንድነው የምታቆየት? ፎቶ ታሳያታለን ፎቶ ማለት ሳይል ምን አይነት ሊና ነው ግን ያለ፣ ምንድን ነው ግን ያለ፣ ምን አይነት ሊና ነው ያለ ግን ምን አይነት ሊና ላይ ያለ ተናገርስ። ይሄን እናንተ እንዴት ነው ኮንፊደንስ ነው የምታወራው? እንዴት እንዴት ይህንን ታወራለህ? አጣውኝ እኮ በዚህ ልበልህ እስኪ፣ ምንድን ነው ምን ያደርጋል? ገደልክኝ እኮ በቃ እውነቱን ንገርኛ አልኩ። እውነቱን ስነግርህ ደግሞ እንደገና ለ እውነትም እኮ ነው ምን ል ወንጀል እንደዚህ ጭምልቅልክ ያልከው ልደብቅህ? ታዲያ ዝም ልበልህ? እሻሁትለች ብቻ ነገረኝ። እሺ፣ አጥፋው። ካሜራው ይውል ቦታውን ትነግረኛለህ። እዛ በኋላ የሚደረጉን ነገር አድርጋለሁ። ምን ተይዘጋው